ዛሬ ደግሞ የምናሳያችሁ ቀጫጭን ጥለቶችን ነው። ሁሉንም በ14 ሺ ብር የምታገኙበትን ነው ማለት ነው። ዛሬ ገበያ መጣንላችሁ፣ አብራችን ቆዩ። በመጀመሪያ የምናሳያችሁ እንግዲህ ይህንን ጥበብ ነው። ዛሬ እንደምታዩት ይሄኛው ቀጭን ጥለት ነው፣ በጣም ያምራል ጥበብነቱ። እያንዳንዱ ዲቴሉ በጣም የሚያምር ጥበብ ነው። ይሄ አራት አርብ ነው እንደምታዩት፣ አርብም ሰፊ ነው። በሁለት አይን መነን ተደርጎ የተሰራ ነው። እንደ ፍላጎት ደግሞ በነጭ ማግና በቬዥ ማግ አድርገን በቀዩ ማግ የምንለው አድርገን መስራት እንችላለን ማለት ነው። ነጩ ማግስ ሲሆን በጣም መነኑ ነጭ ይሆናል፣ ፍትፍት ይሆናል ኖርማል። ቀዩ ማግስ ስንል ግን ይሄ ቤዥ የሚመስለው ከለር ነው ማለት ነው የመነኑ። በተረፈ ግን መነኑ ሁለት አይን መነን ነው። በቀጭንን መነን መስራት ይቻላል። አርቡም አራት አርብ ነው። በወራጅ ጥልፍ አርጎ መስራትም ይቻላል። በአንገትና እጅም አርጎ መስራት ይቻላል። የዚህኛው የቀሚስ አሰራር እንደምታዩት አንገትና እጅን የተሰራው በእጅ ጥልፍ ነው የተሰራው ይሄኛው። ስለዚህ ይሄንንም ከፈለግን ልክ እንደዛ በእጅ ጥልፍ ከፈለግንም። ደግሞ በማሽን ጥልፍ እንደዚህ ወራጅን አድርገን መስራት እንችላለን ማለት ነው። ቀጣዩ የጥለት አማራጫችን ደግሞ ሁለተኛው ይሄን ይመስላል። ይሄ በጣም ቀጭን ጥለት ነው፣ ግን በእጅ ጥልፍ ወራጅ ተደርጎ ቢሰራ ውበት በጣም አለው። ለቤተክርስቲያን ቀለል ብሎ መለበስ የሚችል ልብስ ነው፣ የልብስ አማራጭ ነው ማለት ነው። ይህም እንደተለመደው አራት አርብ ነው፣ ግን በአምስት አርብና በስድስት አርብም አማራጭ አለን። ስለዚህ ይህንን በአምስት አርብ አድርገን ወራጅ ጥልፉን በእጅ ጥልፍ አድርገን አስራ አራት ሺህ ብር ነው የምንሰራው ማለት ነው። ዛሬ እንዳልኳችሁ ሁሉንም ቀሚሶች በ14 ሺህ ብር ነው የምታገኙት፣ ግን በተለያየ አማራጭ ማለት ነው። ስለዚህ ይሄንን በወራጅ ጥልፍ አድርገን በእጅ ጥልፍ አድርገን በአምስት አርባ አድርገን 14 ይሆናል ማለት ነው። አራት አርብ ነው። የመነኑ ጥራት ግልጽ ነው። በጣም እንደሚታየው ነው። በደንብ ጽድት ያለ መነን ነው ማለት ነው። ሁለታይን እራሱ አይመስልም። በደንብ በቀጭኑ የተፈተለ ስለሆነ ማለት ነው። ይሄ ለቀይም ለጸይምም ሰው ለትልቅም፣ ለወጣትም ለሁሉም እድሜ ያማከለ ነው ማለት ነው። የሚሆነው ወፍራም ሰዎች ሲሆኑ ግን አምስት አርብ እንዳልነው እናደርጋለን ማለት ነው። ነጠለውም ደግሞ እንደምታዩት እራሱን የቀሚሱ ስፋት የያዘ ነው ማለት ነው። ምንም ሰፊም ቀጭንም ብሎ የሚለያይ ነገር የለውም ማለት ነው። ስለዚህ ቀሚሱም በዛው ልክ ነው። ነጠለውም ደግሞ ስፋቱ በዛው ልክ ነው። ያ ማለት ወራጅ ጥልፉን የምንሰራው በዚሁ ቅጥነት ልክ ነው ማለት ነው። ስለዚህ በጣም ቆንጆ የሆነ ልብስ ይሆናል ማለት ነው። ሌላው በሶስተኛ አማራጭ የያዝነው ነው። ቀጭን ጥለት የጥበብ አማራጫችን ይሄ ነው። ይሄ ደግሞ ፈርጥ በምንለው ነው የሚንዘው። ይሄኛውም ከለር አገባቡ በጣም ያምራል፣ ፍክት ያለ ነው። ብዙ ከለር ደግሞ ስላለው የመታየት ያለመሰልቸት ስሜት ያመጣል ማለት ነው። ይሄም በጣም ቆንጆ ነው። በተለይ ደግሞ በግሩፕ ቢለበስ እንደዚ አይነት ቀሚሶችን ደግሞ ቀጭን ጥለቶች ብዙ ጊዜ በግሩፕ ቢለበሱ የሙሽራን ቤተሰብ ወይ በማጀብም ሊሆን ይችላል ለቤተ ክርስቲያንም ለዓለማዊም ሰርግም ቢሆን ለማጀብ በጣም ያምራሉ። በቀጭን ወራጅ ጥልፎች ቢሰሩ በጣም ቆንጆ ናቸው። ስለዚህ ይህንንም በቀጭን ወራጅ ጥልፍ አድርገን በእጅ ጥልፍ አድርገን አስራ አራት ሺህ ብር ነው የምንሰራው ማለት ነው። ሁሉንም በአስራ አራት ሺህ ብር ነው ዛሬ እኛ ጋር የምታገኙት ማለት ነው። በግሩፕ ሆናችሁ ብትመጡ ደግሞ የተለየ ዲስካውንት እናድርጋለን ማለት ነው። ስለዚህ ይሄኛው ዙሪያው አራት አርብ ነው። በአራት አርብ ነው ይሄንን የምንሰራው ማለት ነው። የነጠላ አማራጫችን ደግሞ እንደምታዩት እንደዚህ ነው ማለት ነው። እራሱ ከቀሚሱ ጋር አንድ አይነት ነው ማለት ነው። ሌላው ደግሞ ይሄ ዘንባባ የሚባለው የጥበብ አማራጭ ነው ማለት ነው። ይሄኛው ደግሞ ለየት የሚያደርገው ምንድነው? ጨርቁ ሪጋ መነን በሚባለው ነው የተሰራው። ከኖርማል መነን ወጣ ያለ ሪጋ መነን ብለን የምንጠራው ነው ማለት ነው። በዚህ ነው የተሰራው። ስለዚህ ይሄ ደግሞ ለየት ያደርገዋል። ቀጭን ጥለትን እንዳንሰለቸው፣ በመነን ብቻ ሲለበስ የመሰልቸት ባህሪ ያመጣል። ሰው ያንን እንዳንሰለቸው ያደርጋል ማለት ነው። ስለዚህ የዚህም ዘንባባ አሰራር ከለሮቹ አገባባቸው ሁሉም በጣም ያምራል፣ ቆንጆ ነው። በወራጅ ጥልፍ በጣም ነው የሚያምረው። ይሄም ይሄም በወራጅ ጥልፍ ተደርጎ በእጅ ጥልፍ አድርገን አስራ አራት ሺህ ብር ነው። ዛሬ ሁሉንም አስራ አራት ሺህ ብር ነው የምታገኙት። አርቡንም ሰፊ አድርገን በአርበ ሰፊ አድርገን በአራት አርብ አድርገን አስራ አራት ሺህ ብር ነው ማለት ነው የምንሰራው። በግሩፕ ሆናችሁ ስትመጡ ደግሞ አስተያየት እናድርጋለን። ነጠላውም ልክ እንደዚሁ በቂ የቀሚሷን ሳይዝ የያዘ ነው። የተለያየ ሳይዝ የለውም። ሁለቱም እኩል ምጥንጥን ያለ ነው። እንደምታዩት በጣም ቆንጆ ነው። ሪጋነቱም ደግሞ የተሰራው ከአልመዳ ነው ማለት ነው። ስለዚህ መነን በአልመዳ ተሸርቦ ነው ማለት ነው። ያለው ነገር ይሄ ነው። ቀጣይ ማሳያችሁ ደግሞ ጥበብ ይሄ ነው። ሁሉም እስካሁን ያሳየኋቸው ጥበቦች አዳዲስ ጥበቦች ናቸው። ይሄኛውም አዲስ ጥበብ ነው። በጣም ነው የሚያምረው። ከለሩ፣ አሰራሩ ደግሞ የዚህ ለየት ያደርገዋል። ለየት የሚያደርገው ምንድን ነው? ሽርብ ነው ተጠምሮ ነው የተሰራው ልሙጥ ከለር አይደለም የተሰራው እና ይሄ የሰፊ ጥበብ አማራጩን በቀጭን ጥበብ አማራጭ አምጥተን ነው ነው ማለት ነው። በጣም ያምራል ቀሚስ ላይ ሲሆን እንደዚህ በጣም የሚያምር ቀሚስ ነው የሚሆነው ማለት ነው። አርቡን በጣም ሰፊ ነው ዙሪያው አራት አርባ የሚሰራው ይሄንኛው፣ ብዙ ጊዜ ፕሪፈር የማረገው አንገትና እጅ ቢሰራ ሞር በቂ ነው። ምክንያቱም ጥለቱ ሰፋ ያለ ነው። በጣም ቀጭን የምንለውም አይደለም፣ መካከለኛ ነው። ስለዚህ አንገትና እጅ ቢሰራ ሞር የጥበቡን ውበት የምናየው ይሆናል ማለት ነው። ለአጃቢም ቢሆን ለተለያየ ለፕሮግራም ለማሰራት ይቻላል ማለት ነው። ሌላው በቀጣይ የምናሳያችው ይሄን ጥበብ ነው ማለት ነው። ይሄም ቀጭን ጥለት ሆኖ ግን በደረጃ አማራጭ ነው። ደረጃውም ካልተፈለገ ደረጃውን መተው ይቻላል ይባላል። ስለዚህ ይሄ ደግሞ ቀይ በጥቁር ነው እንደምታዩት፣ ከወርቀ ዘብ ጋር ነው። ቀይ በጥቁርነቱን ከበድ እንዳይል ወርቀ ዘቡ ደግሞ ይሸፍነዋል። ሻይን ያደርጋል። በጣም ያምራል ማለት ነው። ስለዚህ ይሄንኛውም በአንገትና እጅ አማራጭ ወይም ደግሞ በወራጅ ጥልፍ አድርገን መስራት ይቻላል። ይሄኛውንም የዚህም ዋጋ 14 ሺህ ብር ነው ማለት ነው። ቀጭን ጥለቶች ብዙ ጊዜ እንዳይጎዱ እኛ ጋር ስንሰራ ምንድን ነው እላይ ድረስ ሙሉ ድርብ መለን አድርገን ነው የምንሰራው። ይህ አሁን ብቻውን አንድ ሙሉ ቀሚስ ሳይሆን ሁለት ድርብ መነን ነው እንዳይጎዳ አድርገን እንደዚህ ይሄ ማየት ይቻላል። ድርብ መነን አርገን ነው የምንሰራው። ያ ለምን ሆነ ላይ ድረስ ድርብ መሆኑ አንደኛ ጥበቡ አይጎዳም፣ ሁለተኛ የእጅ ጥልፍ ስለሆነ ቶሎ አያረጅብንም ማለት ነው። ቀሚሱም ውበቱ እንደተጠበቀ ረጅም ጊዜ ጥጥ ሳያወጣ እዚጋም ወገቡም ሳይገረግሰስ የመቆየት ባህሪ ይኖረዋል ማለት ነው። ስለዚህ ይሄኛው ዋጋ 14 ሺ ብር ነው ማለት ነው። ቀጣይ ደግሞ ማሳያችሁ ጥበብ ይሄኛው ነው ማለት ነው። እቺኛዋም ጥበብ በጣም ቆንጆ ነች። እንግዲህ ሁሉንም ቆንጆ ነው የምንለው። ሁሉም ቆንጆ የምንልበት ምክንያት የየራሱ እያንዳንዱ ጥበብ የየራሱ ውበት ስላለው ነው። በደንብ ጥንቅቅ ተደርጎ ጥበብ ከተሰራ ውበት ስላለው ነው። ጨርቆቹንም እንደምታያቸው ሁሉም በጣም በቆንጆ ሁኔታ የተሰሩ በሁለት አይን መነን በደንብ ተደርገው ምቱ በደንብ ተመቶ የተሰሩ ናቸው ማለት ነው። ይሄኛውንም በወራጅ የእጅ ጥልፍ ቢሰራ በጣም ቆንጆ ነው የሚሆነው፣ በጣም ያምራል። ከዚሁ ከነጠላው ስፋት አድርጋ እኩል ተደርጎ ማለት ነው። ነጠላውም ቀሚሱም እኩል ስፋት ነው፣ የሚለያይ ነገር የለም ማለት ነው። ይሄንንም በወራጅ ጥልፍ አድርገን አስራ አራት ሺህ ብር ነው የምንሰራላችሁ በአራት አርባ አድርገን ማለት ነው። በቀጣይ ደግሞ የማሳያችሁ ጥበብ እቺኛዋን ጥበብ ነው ማለት ነው። እቺ ለየት ያለች ቆንጆ ጥበብ ነች። ከለር አማራጯን እንደተፈለገ መቀየር ይችላል፣ ግን ጥበብነቷ በጣም ቆንጆ ጥበብ ነው ማለት ነው። ይሄም ዙሪያው አራት አርባ አድርገን የምንሰራ ይሆናል ማለት ነው። አርባቸው በጣም ሰፋፊ ስለሆነ አምስት ማድረግ አይጠበቅም፣ ግን ደግሞ ወፍራም ሴቶች ከሆኑ አምስት አርብ ማድረግ ይቻላል እንደ ፍላጎት ማለት ነው። ስለዚህ እንደምታዩት ነው፣ ይሄ የዚህም ጨርቁ በጣም ቆንጆ ነው። ጨርቅነቱ ቆንጆ መሆኑን የሚታወቀው ደግሞ ጠርዙ ምቱ በደንብ መመታቱ የሚያስታውቀው ጠርዙ ላይ ነው ማለት ነው። ሰው ይሄ በጣም ቆንጆ ነው። ሲሰፋም ቶሎ የሚያረጅ የሚዘከዘክ ነገር አይሆንም ማለት ነው። ፈርሶቹም እንደምታያቸው ናቸው። ያ ማለት በጣም ልቅም ያለ ጥበብ ስለሆነ ነው ማለት ነው። በደንብ የተሰራ ነው። ይሄንን ስሩን እንዳልኳችሁ እላይ ድረስ ሙሉ በሙሉ በመነን ሸፍነን አንገትና እጅ አድርገን 14 ሺህ ብር የምንሰራ ይሆናል፣ ይህንን ጥበብ ማለት ነው። ይሄን ጥበብ በወራጅ ጥልፍ ሳይሆን በአንገትና እጅ ጥበብ 14 ሺህ ብር ማለት ነው የምንሰራው። ቀጣይ ደግሞ የማሳያችሁ ቀጭን ጥለት ይቺ ትመስላለች። ይችኛዋም አሁን ላይ በጣም ፋሽን ሆና ተመልሳ የመጣች ቀሚስ ነች ማለት ነው። ግን የዚህ የጨርቅ አማራጩ በሪጋ መነን ነው። ከፈለጋችሁ በመነን መስራት ይቻላል፣ ወይም ደግሞ በዝርዝር መነን መስራት ይቻላል። ፈትልም የምትፈልጉ ከሆነ በፈትልም አማራጭ መስራት ይቻላል። ምንም ችግር የለም። የወደዳችሁን ጥበብ ማለት ነው። ያንን ግን ዋጋው መጨመር መቀነሱን እሱን በማውራት በመነጋገር ማስተካከል ይቻላል። በተረፈ ግን ይሄ በሪጋ መነን የተሰራ ጥበብ ነው። አገባቡን በጣም ቆንጆ ነው። ለእናቶች በጣም ደስ ይላል። የማይሰለች ከለር ነው። ሁሉ የሚለበስ ነው። ዙሪያ አራት አርብ ነው። በዛ ላይ ደግሞ ሪጋ መነንም ቢሆን በሁለት አይን መነን ተደርጎ ከሪጋ መነኑ ጋር አንድ ላይ ተቀላቅሎ የተሰራ ነው ማለት ነው። ስሩን እንደተለመደው ላይ ድረስ የምንሸፍን ይሆናል። በመነን ዙሪያው አራት አርብ ነው። ይሄ በወራጅ ጥልፍ አድርገን 14 ሺህ ብር ነው ማለት ነው በአራት አርብ አድርገን የምንሰራው ዛሬ እኔ ለቦ የለበስኩት ቀጭን ጥለት አይደለም፣ ቀጭን ጥለት የምንለው አይደለም። የልሙጥ አማራጭ ነው የለበስኩት። ይሄን የልሙጥ አማራጭ ደሞ እንደዚህ የለበስኩበት ምክንያት በግሩፕ አንድ ላይ ሆናችሁ ለማጀብ ልሙጥንም ደግሞ ምርጫ የምታደርጉ ሰዎች ለሱ እንደ ሀሳብ እንዲሆናችሁ ነው። ስለዚህ ከላሩን በፈለግ ነው መንገድ እየቀያየርን ደረጃውን በማንሳት ወይም ደሞ ልሙጥነቱን ላይ ድረስ በማስፋት ከፈለግንም ልሙጡ ላይ ጠልፈን ፈርጦችን ጣልጣል በማድረግ እንደዚህ ቀለል ባለ ሁኔታ መልበስ መልበስና ማጌጥ ይቻላል ማለት ነው። ሁልጊዜ ጥበብ መሆን አይጠበቅበትም። ጀስት ልሙጦችንም በተለያዩ ከለር አማራጮች መልበስ ይቻላል። አብዛኛው ጊዜ ለማጀቢያ ምርጫ የምናረጋቸው ከኢኮኖሚ አንጻር ቀለል ያለ በዋጋም ናቸው ማለት ነው። ስለዚህ ይሄ ነው ማለት ነው። የዚህ የቀሚሱ አሰራር ጀርባውም እንደምታዩት ነው። ዋጋው ዘጠኝ ሺ ብር ነው ማለት ነው። ስለዚህ እንዳልኳችሁ ቀለል ባሉ ዋጋዎች ማጌጥ ይቻላል ማለት ነው። በቀጣይ ደግሞ ማሳያችሁ ይሄኛውን ቀሚስ ነው ማለት ነው። ይሄ አዲስ አሁን ላይ እየተሰሩ ካሉ ልብሶች መካከል አንዱ ነው ማለት ነው። ይሄ ጥልፉ እንደምታዩት ሙሉ በሙሉ የማሽን ጥልፍ የተጠለፈ ነው። ጨርቁ ደግሞ ፈትል ነው፣ በፈትል የተሰራ ነው። ዙሪያውን አራት አርባ አድርጎን አድርገን የሰራ ነው። እንደምታዩት ታች ላይ መስቀል ወራጅ ጥልፍ ቢሆን መስቀል ምናምን የለውም። ያ ለምንድነው ያደረግነው ለሙስሊምም ለክርስቲያንም አማራጭ እንዲሆን ነው። የአንገቱም አማራጭ በደንብ ቆንጆ ተደርጎ ሞደርን ተደርጎ በዘመናዊ መንገድ የተሰራ ልብስ ነው ማለት ነው። ስለዚህ ይሄንን በከለር አማራጭ በፍላጎታችሁ መስራት ይቻላል። እታች ላይ ግን መስቀል ምናምን የምትፈልጉ ካላችሁ እዚህ ጋር ይሄንን እንደዚህ የገጠምነውን ነውን እንተዋውና መስቀል ማድረግ ይቻላል ለክርስቲያኖች። ሙስሊም ከሆናችሁ አበባ ማድረግ እንችላለን። ወይም ደግሞ እስራኤላውያን ከሆናችሁም ደግሞ አበባ አድርገን ይህንን እዚህ ጋር ተክተን መስራት እንችላለን ማለት ነው። የዚህ የልብሱ አማራጭ ይሄ ነው። በጣም ቆንጆና የሚያምር አሁን ወቅቱን የጠበቀ ጊዜውን የጠበቀ ፋሽን ነው ማለት ነው። በቀጣይ ደግሞ የማሳያችሁ ቀሚስ እችኛዋን ቀሚስ ነው። እችም ቀጭን ጥበብ ደረጃ የሆነች ቀሚሳችን ማለት ነው። ይሄ አንገትና እጁን ሙሉ በሙሉ በእጅ ጥልፍ የተሰራ ነው፣ ሙሉ በሙሉ ማለት ነው። የእጅ ጥልፍ መሆኑን የሚያስታውቀው በዚህ ነው። ሙሉ በሙሉ የእጅ ጥልፍ ነው። የእጅ ጥልፍ መሆኑ ልስልስ ያለ ነው ድርቅ የሚል አይደለም። እስከ መጨረሻው ጊዜ ድረስ በደንብ መለበስ ይችላል። ምንም ሳይሆን ተላላፊ አድርገን የሰራ ነው። የቀሚስ አማራጫችን ነው። ጀርባው ላይ ላስቲክ አለው፣ ልክ እኔ እንደለበስኩት ማለት ነው። ያ ማለት ከፊት ለፊት ልክ እንደዚህ በሼፕ ሆኖ ወፊት ለፊት ወገብ ላይ ላስቲኩን የማይፈልግ ሰዎች የምንሰጠው የልብስ የአሰፋፋ አማራጭ ነው ማለት ነው። ይሄ ደግሞ እንግዲህ 14 ሺ ብር ነው ማለት ነው። የሰራ ነው በእጅ ጥልፍ አማራጭ አድርገን 14 ሺ ብር ነው ማለት ነው የዚህ ዋጋ። ይሄን ይመስላል እንግዲህ ለዛሬ ያዘጋጀሁላችሁ ልብስ ይሄን ይመስላል። በሁሉም እንደተደሰታችሁ እንደወደዳችሁ ተስፋ አድርጋለሁ ማለት ነው። ስለዚህ ሁሉንም በጥራት በቆንጆ ሁኔታ ቃላችንን ጠብቀን ሰርተን የምናስረክባችሁ ይሆናል። እናንተ ብቻ ደውሉ፣ ኮንታክት አድርጉን። ስልክ ቁጥራችንን ከታች እናስቀምጣለን። በሶሻል ሚዲያ በኢንስታግራም በቲክቶክ ማርዳር ብላችሁ ሰርች ብታደረጉን ደግሞ ከዚህ በፊት የሰራናቸውን ስራዎች የምታዩቸው ይሆናል ማለት ነው አይታ እምነት ከጣላችሁብን ኮንታክት አድርጉን። እዛዙን እናመሰግናለን። ቀጣይ ሳምንት ላይ በተመሳሳይ ጊዜ በተመሳሳይ ሰዓት እንገናኛለን። ሰላም ሁኑባይ